በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ለሰቡ ለጥቅምት ዛይቴ ላይ ተረፈ አብ ቅዱስ አባ ጳውላ ዘመ ሀገረ ጠመው። አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስም ጥቅምት ዘራት በእጅ ቀን ጠመው ከሚባል ሀገር የሆነ የከበረ አባት አባ ጳውላ አረፈ። ይህም ቅዱስ ከታናሽነቱ መስተጋድል መነኩሴ ሆነ። የሚኖረውም በላይኛው ግብጽ ባለ በእንጽና ገዳም ነው። ስሙ ስቄን የሚባል ረድእ አለው። እርሱም ስለ ትሩፋትና ስለ ተጋድሎ ምስክር ሆነ። ይህ አባ ጳውላን ስለ ክርስቶስ ፍቅር ራሱን ሰዋት ጊዜ ገድሏልና። ለዚህም መጀመሪያው ራሱን በእንጨት ላይ ዘቅዝቆ በመስቀል አርባ መዓልትና አርባ ሌሊት እንደተሰቀለ ኖረ። ደግሞም በአፍንጫው ፈሰሰ፣ ነፍሱንም አሳለፈ። እግዚአብሔርም ከሞት አስነሳው። ሁለተኛውን ከዓሳዎችና ነዋሪዎች እንዲበሉት ራሱን ከባህር ጨመረ። እነርሱ ግን አልነኩትም። በባህርም ሰጥሞ ብዙ ወራት ኑሮ ሞተ። ክብር ይግባውና ጌታችን ኢየሱስ ክርስቶስም ዳግመኛ ከሞት አስነሳው። ሶስተኛ ጊዜ ራሱን በአሸዋ ውስጥ ደፍኖ ሞተ። ጌታችንም አስነሳው። አራተኛም በውስጡ ስለታዎች ድንጋዮች ካሉት ረጅም ተራራ ላይ ወጥቶ ራሱ ከተራራው ላይ ወደ ታች ወርዶ ተንከባለለ። የተሳሉ ድንጋዮችን በስጋው ሁሉ ገብተውበት ሞተ። ረዲውን ያለቅስለት ነበር። ጌታችን መጥቶ ከሞት አስነሳው፣ አጽናናው። አምስተኛ ረካ ረጅም ዛፍ ላይ ወጥቶ ከስለታም ድንጋይ ላይ ራሱን ወረወረ ከሁለቱም ተከፈለና ሞተ። ያን ጊዜም ጌታችን አስነሳው። ስድስተኛ ራሱን በግሎቱ ውስጥ አስሮ አርባ አማልትና አርባ ሌሊት እንዲህ ሆኖ ሞተ። እግዚአብሔርን መላኮን ልኮ ከሞት አስነሳው አጽናናው። ሰባተኛ ከዋ ጉድጓድ ውስጥ ገብቶ እጆቹ ዘርግቶ አርባ መዓልት አርባ ሌሊት በመቆም ሞተ። ክብር ይግባውና ጌታችን አስነሳው፣ እንዲህም ብሎ አጽናናው። ወዳጄ ጳውላዊ ራስን ሰባት ጊዜ እስከምትገድል ድረስ ሰውነትህን አደከምክ፣ እንግዲህ ድካምህ ይብቃ። አባ ጳውላም ለመድኃኒታችን እንዲህ ብሎ እንዲህ ብሎ መለሰለት። ጌታዬ ሆይ ስለከበረው ስም እደክም ዘንድ ወኝ አንተ አምላክ ስትሆን ስለእኛ በመከራ ደከም፣ ለሰው ወገን ሞት፣ ለእኛ ይህ አይገባንም ነበር። በጀነት ይህን የማዳንን ሥራ አሰራልን እንጂ ጌታችንን ከጻን በኋላ ከእርሱ ወደ ሰማ ወጣል። ከዚህም በኋላ አባብሶች ወደ እንጽና ገዳም ሄዶ ከአባብ ከአባ ባውላ ጋር ተገናኘ። ጌታችንን አባ ባውላ ተገልጾለት ስጋ ከአባብሶ ስጋ ጋር በአንድነት ይኑር አለው። ሁለቱም ባረፉ ጊዜ ስጋቸውን በአንድነት አኖሩ። ወገኖቹ የአባብሶን ስጋ ወደ አስቄጥስ ገዳም ሊወስዱ በወደዱ ጊዜ ለመርከብ ጫኑት። መርካቢቱ ግን መንቀሳቀስ እንዲ ያለች። ከዚህም በኋላ ተመልሰው የአፕጣ ራ ስጋ አምጥተው በመርከብ ላይ ጫኑት። ያን ጊዜ መርካቢቱ ተጓዘች። እንዲህም የቅዱሳን ስጋቸውን ወደ ስደ ገዳም አድርሰው በአብጣ ብሶ ቤተ ክርስቲያን ውስጥ በአንድነት አኖሩ። እስከዛሬም በዛ ይኖራሉ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎት መለን